ሰላም የድሬ ትዩብ ተከታታዮች የሸገር ሬዲዮ ዛሬ ከአሰማው ዜናዎች አንዱ ልናካፍላችሁ ወደድን። በአማራ ብሔራዊ ክልላዊ መንግስት የተለያዩ አካባቢዎች ባለፉት ሶስት ቀናት ዳግም የተነሳው ተቃውሞ ተከትሎ መንግስት የጸጥታ ኃይሉን ማዘዙ ነው የተሰማው። የክልሉ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑት አቶ ንጉሱ ጥላሁንም ባለፉት ሶስት ቀናት በነበረው ተቃውሞ የሰዎች ህይወት መቀጠፉንና ንብረት መውደሙን ለሸገር ሬዲዮ ተናግረዋል። በክልሉ የተለያዩ ከተሞች ውስጥ የአገልግሎት መስጫ ተቋማት አገልግሎት መቋረጥም ነበር ሲናገሩ የቆዩት ህዝቡ የሚያሰማቸውን ህጋዊ የመብት ጥያቄዎችን በሌላ መንገድ የሚወስዱ ወገኖች በክልሉ ያለውን ጥፋት በማባባሳቸው የመከላከያ ኃይል እርምጃ እንዲወስድ በክልሉ መንግስት መታዘዙንም አቶ ንጉሱ አክለው ለሸገር ሬዲዮ ተናግረዋል። በአማራ ብሔራዊ ክልላዊ መንግስት ስር ከሚገኙ በደብረ ታቦር፣ በባህር ዳር፣ በጎንደር እና በደብረ ታቦር የተነሱ ተቃውሞዎች ብዙ ንብረት መውደሙንና ህይወት መጥፋቱን የተለያዩ ወገኖች ሲናገሩ መሰማቱን ሸገር ሬዲዮ ተናግረዋል። ከሶስት ቀናት በፊት በተነሳው ዳግም ግጭት ምክንያት በደብረ ታቦር ብቻ ስድስት ሰዎች መሞቱን የመላው የኢትዮጵያ አንድነት ድርጅት መኢድ መናገሩም ይታወቃል። የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ንጉሱ በበኩላቸው በሶስት ቀናት በታዩት ግጭቶች ምን ያህል ሰዎች እንደሞቱ እና ንብረት እንደወደመ ተጠይቀው ለጊዜው የሚባል ነገር የለም፣ በቅርቡ ጥቅል መረጃዎች ይወጣሉ ብለው ተናግረዋል። ይህ ዘገባ